በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የንግሥ በዓል ጥሪ። በአዲስ አበባ ሀገረ ስብከት በምስራቅ የአዲስ አበባ ክፍል የአያት ጌቴሴማኔ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተ ክርስቲያን እነሆ ዘጠኝ ዓመታት የግንባታ ጊዜን የፈጀው ሕንፃ ቤተ ክርስቲያን በድንቅ ኪነ ሕንፃ ውበት ተጠናቆ ምእመናን አምልኮታቸውን ይፈጽሙበት ዘንድ ግንቦት 15ና 16 ቀን 2017 ዓ ም በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ሥርዓተ ቡራኬው ይፈጸማል። ደብራችን አያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተ ክርስቲያን ከ2009 ዓ ም ጀምሮ ሲታነጽ የቆየው ሕንፃ ቤተ ክርስቲያን ተጠናቆ ግንቦት 15 እና 16 2017 ዓመተ ምህረት በብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቡራኬ ስለሚመረቅ ከቅርብም ከሩቅም ያላችሁ ምእመናን በዕለቱ ተገኝታችሁ የበረከቱ ተሳታፊ እንድትሆኑ በቤተ ክርስቲያናችን ስም መንፈሳዊ ጥሪያችንን እናስተላልፋለን። ያስታውሱ አያት የመኖሪያ መንደር ዞን 3 እና ዞን 5 ክልል የሚገኘው የአያት አያት ጌቴ ሴማኔ ቅዱስ ኪዳነ ምህረትና ቅዱስ ገብርኤል ህንጻ ቤተክርስቲያን የቡራኬ በዓል ላይ ግንቦት 15 እና 16 ቀን 2017 ዓመተ ምሕረት እንዲገኙ ተጋብዘዋል። በዕለቱ መገኘት የማትችሉ አስራታችሁን በኢትዮጵያ ንግድ ባንክ የባንክ ሂሳብ ቁጥር 1000 26 አንድ ገቢ ማድረግ ትችላላችሁ። ግንቦት 15ና 16 ቀን 2017 ዓ ም በአያት ጌቴ ሴማኔ ቅድስት ኪዳነ ምህረት ቤተ ክርስቲያን አይቀርም ለዛቴ ቤት ሐነፃ ወልድ